ጋይስ ፖል ፖግባ ለሞናኮ ሲፈርም እያለቀሰ አይታችሁታል? ቪዲዮን እንደዚህ ሆኜ ቀረብ ብዬ ንገራችሁ ፖል ፖግባ ለሞናኮ ፊርማውን ሲያኖር እያለቀሰ አይታችሁታል? እያነባ አይታችሁታል? ለምን እንደሆነ ገብቷችኋል? ስለሱም የምነግራችሁ ነገር አለኝ። ኮፒ ሊንክ፣ ሪፖስት እንዲሁም ደግሞ ፎሎ ያላደረጋችሁኝ ሰዎች ፎሎ እያደረጋችሁኝ አዲሱን ዩቲዩብ ቻናልን ሰብስክራይብ እያደረጋችሁኝ ጠብቁ። ፖል ፖግባ እንግዲህ በጁቬንቱስ እንዲሁም ደግሞ በማንቸስተር ዩናይትድ ቤት እጅግ በጣም ስኬታማ የሚባል ጊዜን ያሳለፈ ከፈረንሳይ ጋር የዓለም ዋንጫን ማሳካት የቻለ ፈረንሳይ የመሃል ሜዳ ተጫዋች ነው። ብዙዎች ስለ ፖል ፖግባ ብዙ ነገር ይናገራሉ። ፖል ፖግባ በጣም እጅግ በጣም ዝነኛ በነበረበት ሰዓት፣ ያው አበርታች ነገርን ተጠቅመሃል በሚል በፊፋ ይታገዳል ማለት ነው ከኳስ ዓለም ይታገዳል ሶስት አራት ዓመት ይታገዳል ከዛ በኋላ ግን ፖልፖግባ የምንገጠመው በዙሪያው የነበሩ ሰዎች እህት ወንድሞቹ ጓደኞቹ ኤቨን ሚስቴ ባለቤት ያለ የትዳር አጋሪ እንኳን ፊቷን አዞረችብኝ ነው ያለው ፖልፖግባ እጅግ በጣም አስቸጋሪ ጊዜን አሳለፈ እጅግ በጣም ፈታኝ ጊዜን እንዳሳለፈና ከዛ በኋላ እንግዲህ ሞናኮች የውል ስምምነት ጥሪን ሲያቀርቡለት እጅግ በጣም ደስተኛ ነበረ። ተመልሶ ወደዛ ወደ ስኬት ማማው የሚያስወጣውን እድል ማግኘቱ እጅግ በጣም አስደሰተው ያሳለፈውም ጊዜ በጣም ከባድ ጊዜ ነበር አለ። በቃ በወንድሞቹ ተከድቷል። ብዙ ነገር ወንድሞቹ ናቸው ፍርድ ቤት ላይ በብዙ ነገር ሲመሰክሩበት ባልባሌ በማሁን ነገር ስሙን ሲያጠፉበት የነበሩ ሰዎች የራሴ የሚላቸው የቅርብ እህት ወንድሞቹ ነበሩ ያስጠቅሩት የነበሩት። ሆኖም ግን ፖል ፖግባ አስቸጋሪ ጊዜ እንደ ፖል ፖግባ ንግግር ከሆነ እሱ በመሆኑ ፖልፖግባ ታታሪና ጠንካራ ሰው ስለሆንኩኝ ተመልሼ በፕሮፌሽናል ደረጃ ለሞናኮ መፈረሜ እጅግ በጣም ራሴን በዛ ደረጃ ተመልሼ ማንሰራራ አልመሰለኝም ነው የሚለው። እና የሞናኮን ፊርማንት ሲል በቃ ከራሱ ጋር በጣም እንባ እየተናነቀው ነው እያለቀሰ የፈረመው እና ከዛ በኋላ ጋዜጠኞች ጠየቁት። ለምንድን ነው ይሄ ሁሉ ማንባት ፖል ፖግባ ምን ገጥመዋል? ሲሉት ያው የነበረውን ሺት በአጠቃላይ ተናገረ። ምልላችሁ ፈልጌ ነው ፖል ፖግባ ዛሬ ላይ ህይወቱ እጅግ በጣም አስተማሪ ነው። በዚህ ጉዳይ ላይ ብዙ ቪዲዮዎች እንሰራላችኋለሁ። በዶክመንተሪ ደረጃ ሊወጣለት እንደተዘጋጀ መረጃዎች እየወጡ ይገኛሉ። ፖል ፖግባ በጣም አስቸጋሪን ጊዜ አሳልፏል። ወንድ ልጅ አግኝቶ ማጣት እጅግ በጣም ይፈትነዋል። በራሱ ሰዎች ደግሞ ፊት ሲነሳ ያመዋል። ፖል ፖግባን ያሳመመው ያ ነው። የኔ በሚላቸው ሰዎች ትላንትና በዙሪያው ከበው ሲስቅ ሲያጫወቱት የነበሩ በሱ ይረዱ ይታገዙ የነበሩ ሰዎች መከታዬ ይሉት የነበሩት እህት ወንድሞቹ ፊት አዞረውበት ነበር። የገዛ ባለቤቱ እንኳን ፊቷን አዞራበት ነበር። ፖል ፖግባ ከዛ ሁሉ ነገር በኋላ ዛሬ በፕሮፌሽናል ደረጃ በሞናኮ ቤት ሲፈርም ባተናንቆታል። በምትመለከቱት መልኩ ሲያነባ ታይቷል። የፖግባ ታሪክ ብዙዎችን ያስተምራል ብዬ አስባለው። ወንድ ልጅ ማጣት ማግኘት ያለ ነው። በህይወት ውስጥ ጊዜ ጊዜ ጌታ ነው። ኢትስ አባውት ታይም ብሏል ፖል ፖግባ። በዛ መሃል ግን ተስፋ እንዳንቆርጥ ብዙ ነገርን አስተምሮናል። የፖግባ ታሪክ የማታውቁት ወር ደግሞ ያልሰማችሁ ቪዲዮ ውስጥ እየገባችሁ ማየት ትችላላችሁ። ኮፒሊንክ፣ ሪፖስት እንዳይረሳ፣ ፎሎ ያላደረጋችሁኝ ሰዎች ፎሎ አድርጉ። በፖግባ ዙሪያ ሀሳብ ካላችሁ ኮመንት ሴክሽን ላይ አጋሩኝ።